የሀገር ሉዓላዊነት ተከብሮ እንዲዘልቅ ብሔራዊ ጥቅሞቿ እንዲጠበቁ እንዲሁም ሀገር ካሰበችው ዘርፈ ብዙ ትልም ተሻግራ ግቧን እንድታሳካ የመገናኛ ብዙሃን የሚጫወቱት ሚና ወሳኝ ለመሆኑ አያጠራጥርም። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት የትምህርት ክፍል መምህርቷ ዶክተር አጋረደች ጀማነህ ከአዲስ ሚዲያ ኔትወርክ ኤኤምኤን ጋር ባደረጉት ቆይታም በተለይ በብሔራዊ ጥቅምና ደህንነት ዙሪያ የመገናኛ ብዙሃን የሚወስዱት አቋም ለሀገር ግንባታ ወሳኝ መሆኑን ያነሳሉ። ዕለታዊ የሆኑ እንቅስቃሴዎች መንግስቶች ውስጥ ፓብሊክ ሴክተሮች ውስጥ የሚሰሩ ማናቸውንም ክንውኖችና ስህተቶች ነጻጾችን ዝም ብለው ሪፖርት ያደርጋሉ። የሀገር የብሔራዊ ጥቅምን በማስጠበቅ ረገድ ግን መገናኛ ብዙሀን ውግንነታቸው ለሀገራቸው ነው፣ ወገናዊነታቸው ለህዝባቸው ነው። እለታዊ ከሆኑ ውስጣዊ አሰራሮች፣ ውስጣዊ ሂደቶች አዘጋገብ በተለየ መልኩ ስነ ምግባሩም የተለየ ነው የሚሆነው። ሀገር አሁን ባለችበት ወቅት ሀገራዊ ጉዳዮች የዓለም አቀፍ ትኩረት የሚስቡ መሆናቸውን በማንሳት የሀገር ውስጥ ሚዲያዎች የሀገሪቱን አቋም ለዓለም በማስተዋወቅና ለህዝብ ግልጽ መረጃን በማድረስ የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ሊያደርጉ ይገባልን ብለዋል። ዓለም አቀፍ ተጽዕኖ መፍጠር የምትችው ምንድን ነው? የራስሽን እውነት በዓለም መድረክ ላይ አውጥተሽ እውነትነቱን በመረጃ አስደግፈሽ ታሪክን አጣቅሰሽ የራስሽን ማንነት አጣቅሰሽ ማስረዳት ማለት ነው። ይህንን ዓለም ላይ ደግሞ ምን አለ በተለያየ ቋንቋ መስራት። አሁን እናንተ ቅድም ስገባ እንግሊዝኛ ይቻለው ሌሎች ስንት ቋንቋ አላችሁ? በነዚያ ቋንቋ ዓለምን ተደራሽ ማድረግ፣ የተለያዩ ቋንቋዎችን መጠቀም። ስለዚህ ይዘትን መፍጠር ላይ በጣም መስራት ያስፈልጋል። የዓለም አቀፍ የመገናኛ ብዙኃን አሰራርና ልምድ እንደ ምሳሌ የጠቀሱት ዶክተር አጋረደች ትላልቅ የዜና አውታሮች በውጭ ጉዳይ ፖሊሲ ላይ የሀገራቸውን ዋና ዲፕሎማሲያዊ ፍላጎት የመደገፍ ጠንካራ ዝንባሌ እንደሚያሳዩ ማስረድተዋል። ከሀገራቸው ዋና ጂኦ ፖለቲካዊ አቋም ተቃራኒ እንደማይሆኑ ያነሱት ዶክተር አጋረደች ይህ አሰራር በመላው ዓለም በብዙ ታላላቅ የሚዲያ አውታሮች የሚታይ መሆኑንም አመላክተዋል። ቪኦኤን በቃ በዚህ በኢኮኖሚ እንትኑ ከትካ ማድረጋቸው በፊት እኮ በአርባ ዘጠኝ ቋንቋዎች ቪኦኤ ይሰራ ነው ነበርኩ አይደል። እስካሁን እስከ ቅርብ ጊዜ ድረስ ይሄ ሁሉ ምንድን ነው ቪኦኤ በአማርኛ አለ አደለ። የአሜሪካ ሕዝብ አማርኛ የሚሰማ ሆኖ አደለም፣ ግን አማርኛ ተናጋሪው ኅብረተሰብ ስለ አሜሪካ የሚኖረውን እይታ ወደሚፈልጉት ለማምጣት ነው። 49 ቋንቋ ማለት ነው። እስከ አምና መያዝያ ድረስ ነበራቸው። ሮማንያ የኔቶ አባል የሆነችው ና የአውሮፓ ህብረት የሆነችው አሁን በቅርብ ጊዜ ነው እዛ አባልነት ውስጥ እንድትገባ ሚዲያዎቿን ነው የተጠቀመ። የሀገር ውስጥ መገናኛ ብዙኃን ተቋማት በሀገራዊ ጥቅም ጉዳዮች ላይ በቂ እውቀትና ግንዛቤን በመያዝ ትክክለኛ መረጃ በጊዜ ለህዝብ ለማድረስና በብሔራዊ ውይይት ውስጥ ግንባር ቀደም ሚና በመጫወት የሀገርን ብሔራዊ ጥቅም ለማስጠበቅ የበኩላቸውን አስተዋጽኦ ማበረከት እንዳለባቸውም ዶክተር አጋረደች አሳስበዋል። የኢትዮጵያን ጥቅም ለሌላው አሳልፎ አለመስጠት ይሄ ማለት በውስጥ ጉዳይ ክሪቲካል አለመሆን ማለት አይደለም። የውስጥ ጉዳይ ለውስጥ ነው የምታወሪ፣ በጣም ዋችዶግ ሮሉን መጫወት መቻል አለበት። ክሪቲካል መሆን መቻል አለበት። ወደ ውጭ በሚሄድበት ግን ኢትዮጵያውያንን አንድ አድርጎ በህቡር የሆኑ ዜጎች መሆናቸውን አይቶ ያንን ነው ለውጭ ስዕል መስጠት ያለበት። የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ማድረግ፣ የሀገሪቱን ሉዓላዊነት ማስጠበቅና ልማትና ብልጽግናዋን ማረጋገጥ፣ የባህልና የፖሊሲ ነጻነትን ማስጠበቅ የኢትዮጵያ ብሔራዊ ጥቅሞች መሆናቸውም ይታወቃል።